የተሸኘ ናፍቆት ደራሲ እያዩ ደባስ ጎርፊያና ምኝታ ከተሰኘው መጽሐፍ ውስጥ የተወሰደ። መጽሐፉ 2013 ዓ ም ታትሞ ለገቢያ ቀርቧል። ይህ የተሸኘ ናፍቆት፣ ተራኪ የእሰይነሽ ልጅ፣ በሰገነት ሚዲያ ብቻ። ውዴ ሰገነት ሚዲያ ቤተሰቦች በአዲስ ሥራ መተናል ያጨልቦለድ ትረካል ደራሲው እያዩ ደባስ ነው እሱን በእናንተ በአድማጮቻችን በሰገነት ሚዲያ ቤተሰቦች ስም ልናመሰግን እንወዳለን። ከመጀመሪያ እስከ መጨረሻ ከእኛ ጋር ስለሆናችሁ አክብሮታችን ላቅ ያለ ነው ሁሌም እንደምታደርጉት ማየታችሁን መመልከታችሁ ካልቀረ እያንዳንዱን ቪዲዮ ላይክ አድርጉልን ወዳችሁ ፈቅዳችሁ ከእኛ ጋር ስለሆና አክብሮታችንም እንደዚሁ ወሰንና ዳር ድንበር ይቶ ክብረት ይስጥልን ለማለት እንወዳለን አብራችሁን ቆዩ እትሄጂ ነው? በቃ በቃ ሁሉም ነገር እዚህ ላይ ሊቆም ነው አልኳት፣ መሃል መንገድ ላይ ተስፋ በተራበ ድምጽ እየሸኘኋትም። እንደምትሄድ ገና አላመንኩም። እየሆነ ያለውን ነገር አለማመን ውስጥ ነኝ። የገባሁበትን የስሜት ዋሻ አላውቀውም፣ ግን ጨለማና ረጅም ነው። ጧፋ አያሸንፎም። ፍርሃት በትክክል እንዳላስብ እያደረገኝ ነው። መቀበልም እንዲሁ አልቻልኩም። አሁን የምገኝበት የስሜት አገር ስሙ ምን እንደሚባልም አላውቀውም። ውስጤ በእጄ ያዝኩላትን ሻንጣ ወርውረው ወርውረው ይለኛል። የኮተቷ ብዛት የመመለሻዋን ጊዜ ሩቅ አድርጎ እየነገረኝ ስለሆነ ሻንጣዋን ጠልቼዋለሁ። በትንሹ ሻንጣ ሙሉ ልብስ ለብሳ እስክትጨርስ ትቆያለች እያልኩ እያስብኩ ነው። ሀያ ሱሪ፣ ሰላሳ ቲሸርት፣ ሁለት ቀሚስ ብትይዝ እያልኩ ያሏትን ልብሶች የመቁጠር ሁሉ ጀምር ያለሁ በዚህ መሃል ስለ ቀሚሱ አሳስብ ደስ አለኝ። ቀሚስ መልበስ አትወድም እናም ቀሚስ አለመውደዷ በያዘችው ልብስ መጠን የምትቆይበትን ቀን እየለካሁ ላለሁት ሰውዬ ጥሩ መጽናኛው ነኝ። በቀሚሶቿ ቁጥር ማነስ ልክ የመመለሻዋ ቀን ያንሳል ስል ተደሳሰጥኩ። እንኳን ሁለት ቀሚስ ብቻ ኖራት እንደ ሱሪዋ ሀያ ቀሚስ ቢኖራት ተጨማሪ ዐሥራ ስምንት ቀን ልትቆያል ነበር። የሚገርመው ግን ቀሚስ የመልበስ ልምድ እንዲኖራት ቀሚስ በለበሰች ቁጥር አምሮብሻል እያልኳ አበረታታት ነበር። እርሶ አልሰማችኝም እንጂ ኮኔ፣ አልሰማችኝ። የኔን አድናቆት ሰምታ እንደ ልማዷ የቀሚስ ማት ብትሰበስብ ጉድ ሆኛል ነበረ። ቲሸርት በምትወድበት ልክ ቀሚስ ብትወድ ኖሮ ምን ሊውጠኝ ነበር? አርባ ቀሚስ ለብሳ እስክትጨርዝ እኔ፣ እስከዚያ በናፍቆት ምንምኛ ላልቅም። ሳራ አላክልም። ብቻ እንጃለኝ። ደንግጫለሁ። ጭንቁኛል። ማለዳይን ላጣት ነው። ከደቂቃዎች በኋላ ዐይኔ አያትም። ልራባት ነው ልጠማት ነው ማለዳዬ። ብቸኛዋ ሰው ናት። ሰው ሆና ሰው የምታስርብ የምታስጠማ እኔ ግን በእርሷ ውስጥ አርበሮብ እንዲኖርብኝ አልፈልግም ነበር፣ ግን ላይቀርልኝ ነው። ፍቺው የማይታወቅ የናፍቆት ጾም ልታስይዘኝ ነው። ናፍቆት ጽድቅ የሌለው ጾም ነው። እናም እጠለዋለሁ። ያስኩላ ሻንጣ እጄን አዛለው። ከቀኝ ወደ ግራ እጄ ያዞርኩት ሽክም ገና በዚህ ልክ የምሸከመው ናፍቆት እንዳለብኝ አሁንም አስታወሰኝ። ደግሜ ጠላሁት። ቡሩጉሩ ተመኘው ግን አልችልም። ማለዳይን በስርዓቱ መሸኘት አለብኝ፣ እንደ አንድ ቆፍጣና ወንድ ሆኜ ልክ ስሜቱን የመሸከም አቅም እንዳለው ጅንን ወንድ መስዬ ይውጠኛ አፉን ከከፈተብኝ ናፍቆት በላይ ሆኜ እንገረሜ ብላ ጠራች። አቤት። አያናደድም ምኑ አልኳት። ያናደዳትን ጉዳይ ወይም ሰው እስካውቅዬ ቻኮልኩ። ማለዳዬ መናደድን ጨምሮ ሌሎች መጥፎ ስሜቶችን እንድታስተናግድ ለማንም እድል አልሰጥም። ለራሷ እንኳን እድል አልሰጥም? ለራሴም እንዲሁም ዲሁ ሁሌም እጠነቅቅላታለሁ፣ እንዳላስኮረፋት፣ እንዳላናደዳት ግን ሁሌም አልችልም። እኔ ብችል እንኳን እርሷ ከመሬት ተነስታ ልትናደድብኝና ልታኮርፈኝ ትችላለች። ያኔ ሰማይ ምድሩን ቧጭሬ ሳቅና ደስታዋን እመልስላታለሁ። እኔ እንደዚያ ሲሆን ደስ ይላታል። ቀበጥ ናት፣ የማትሰለች ቀበጥ። ይህን ሁሉ መንገድ እንደገና ልንመለስ ነው አለችኝ። ሳትፈልገው ተገዳይ የምታደርገውን ነገር ሁሉ አጋና በብሶት ዓይን ማየት ትወዳለች። ፊቷን አዙራ ወደ ቤታቸው የሚወስደውን መንገድ ማየት ጀምረች ደስ አለኝ። መመለስ የሚባል ነገር ለካ እንዲህ ያለ ውብ ነገር ነው። መሄድስ እንደዚህ ቀፋፊ ነገር ነበር። በሰውነቴ ውስጥ ሰርጾ የነበረው የመሄዷ ነገር እንደ ጉም ልትነን ልትንን እያለኝ፣ ልትቀሪ ነው? ሀሳብሽን ቀየርሽ? አልኳት ሰፍ ብዬ። አይ አለችኝ። መልሶ ቀፈፈኝ። ሰፍተዬ ተቆማጠረ። መሄድ የሚባለው ቀፋፊ ስሜት እንደ ዶፍ ዘነበብኝ። ተመልሶ ሰርስሮ ጅማቴ ውስጥ ገባ። ለምንድን ነው የምትመለሺው ታዲያ? አልገሪምህም ልብስ የያዘ ሌላ ሻንጣ ረሳሁ፣ አለችኝ። ደነዘዝኩ። ይህን ስላለችኝ ብቻ አልመለስም ተስፋን ቁረጥ ያለችኝ መሰለኝ። በቁምኩበት ገረቁ መሸኝ። አስጠላኝ። አቅም አጣሁ። እግሬ ተሳስረ። ለካ ጉል ተስፋ ማድረግን የመሰለ ፈጣን አደንዛዥ መርፌል ራሴን የወጋሁት የተስፋ መርፌ ተሰብሮ በሰውነቴ ውስጥ የቀረ መሰለኝ። ቀሽም ተስፋ ቂጥ ውስጥ ተሰብሮ የቀረ መርፌ ነው። ናንቺ አትቁም አለችኝ፣ እየሳቀች ሳቋን ማየት የመጨረሻ እድል ይመስሉ ታየኝ። አየኋት። ሳቋ የእውነት ብልጭታ የውበቷ አስኳለው። ታዲያ ይህን ሳቋን ሳላይ አንድ ቀን፣ ሁለት ቀን፣ ሦስት ቀን እያልኩ ቀን እየቆጠርኩ እንዴት ነው የምኖረው? ናፍቆት እኮ ስር ነው፣ የልብ ካቴና የፈለግከውን የምታጣበት አጠገቤ የሌለ ደስታ እዚያ ውጭ ወይም ሩቅ ያለ ብርሃን ማለዳዬ እኮ ህይወቴ ናት። ታዲያ ህይወቴ ይጾማል። የተጾመ ህይወት የሞት እኩሌት አይደለም። እርሷ የደስታዬ ሀገር ናት። ያለ እርሷ ደስ የምሰኝበት አገር የለኝም። ሀገር ማለት ሰው ከሆነ የእኔ አገር እርሷ ናት። እርሷን አጥቼ መኖር አልችልም። አለመቻሌ ግዙፍ ነው። ሊሸከመው አልችልም። ያልገባኝ ግን እንዴት አገር ይሄዳል? ሰው እንጂ እንዴት አገር ይሸኛል? ተምታታብኝ። ስሜት የተለዋወጠ አስመልሶኝ፣ እየተሰማኝ ያለው ስሜት ቢወጣልኝ ስለተመኘው ግን አይወጣም ያልተስማማኝ ስጋት እንጂ ያልተስማማኝ ምግብ የለም። ተይው በቃ ይቅር የያዝሽው ልብስ እኮ ብዙ ነው አልኳት። በዚያው ቶሎ ተመለሽ የሚል ትዕዛዝ የሰጧት እየመሰለኝ ማለዳዬ፣ ሲያዟት አትወድም ያሰበችውን ወይም እቅዷን ቀድሞ ሲያውቁባትም እንደዚያው። ለዚህ ነው ስንት ቀን እንደምትቆይ እንኳን በልብሷና በያዘችው ኮተት እየገመትኩ ያለሁት። የፈራሁት አልቀረም። ማለዳ ያጎረፈች በፍላጎቴ ውስጥ ሌላ ሀሳብ አመጣ ብላ አሁን ያስቆርፋት ለዚህ ነው ቀበጥናት የምለው ምንም ነገር ሊያስቆርፋት ወይም ሊሰብራት የሚችል የህይወት እንቁላል ስለሆነች። ግን ደግሞ የህይወት እንቁላሏ ሲፈለፈል ለኔ ደስታን ይወልዳል። እናም ቅብጠቷ ያሳሳኛል። ቅብጠቷ ተፈልፍሎ ደስታዬ ሳይሆን እንዲገም አልፈልግም። ወደ ቤት መመለስ ጀመረች። ተከተልኳት። ቀጣዮቹን የናፍቆትና የመከራ ቀነ ሸክም ያህል የሚመዝነውን ሻንጣ ከግራ ወደ ቀኝ እጄ ከቀኝ ወደ ግራ እጄ እያዟዟርኩ አንጠልጥዬ ተከተልኳት። ምን ነበር እርሷ ምን እንደ እኔ ሻንጧን የናፍቆትና የመለያየት ይምለየት መለኪያ አድርጋ ቆጥራ ምን ያህል ከባድ እንደሆነ እንድታዩ ሻንጣን ባሲያስኳት ስልም በወድ የተመኘው ማለዳይን አንዳንዴ በዚህ ጠረጥራታለሁ። ከኔ በላይ ልብስ የምትወድ ይመስለኛል። ከቀሚስ ውጭ የመጣ የልብስ ፋሽን አያመልጣትም። ብራችንን የምትጨረሰው ልብስ በመግዛት ነው ግሩሜ ልብስ ማለት እኮ ሰውን የሚያምር አበባ የሚያደርግ ድንቅ ነገር ነው። አስበህዋል? ይህን ፋሽን የሚባል ነገር ባይኖር ሕይወት ምን ያህል ደባሪ እንደምትሆን በተለይ ለሴት ልጅ። ሴት ልጅ እኮ ስትለብስ ነው በሕይወቷ ውስጥ አብባ የምትታየው። የስንት ሴቶች ውበት አበባነት ነው ባደፈ ልብስ ውስጥ ተቀብሮ የቀረው። አያሳዝንም ግሮሜ? አያሳዝኑ ትለኛለች። ልቧ ተነግቱ እዝን ብላ ቀበጥ የኒዋን ውድ ጨምሮ ሌሎች አንዳንድ ሴቶች ቀበጥነታቸውን በሚያዝኑበት ነገር ይገልጹታል። ለሌላው ምንም ያልሆነና ተለምዶም የሕይወት ገጽ የሆነ ነገር ከቀበጥነታቸው መሰላል ላይ ሰቅለው አያሳዝኑም ማለት ያበዛሉ። አሁን የምትለብሰው ያላጣች ግን ፋሽን የማትከተል ሴት ምኖ ያሳዝናል? ግን የኔን ማለዳ ታሳዝነኛለች። ማለዳዬ ስለ ልብስ ስታወራ ፈላስፋ ፈላስፋ ትመስለኛለች። ስለ ልብስ በጥልቀት ከማሰቡ የተነሳ ይመስለኛል። በልብስ ዙሪያ ስታወራ ጠጠረ ተልብኛለች ያለም ላይ ያለች ቀበጧ ፈላስፋ እርሷ ናት። እሺ በቃ ጠብቅኝ የኔ ማር፣ ይኸው በቃ እየመጣሁ ነው አልኳት። ኩርፊዋ በርትቶ ፈጠን ፈጠን እያለች መራመድ ስትጀምር አላቀልህም አለችኝ፣ እንደ ህፃን እየተንፈነፈች። ይህኔ የሚጠብቁኝን የናፍቆት ቀናት ያለ የሚመዝነውን ሻንጣዋን አስቀምጬ ሮጬ ከፊቷ ቀድሜ ያት ቆምኩ። አልፋይ ለመሄድ መንገድ ስትፈልግ መንገዷን ዘገውባት። በቃሽ የኔ ልዩ፣ የኔ ቀበጥ፣ በቃ ይቅርታ። ይህ ሄደን እናመጣዋለን፣ አልኳት እጆቿን እያያዝኩ። ሁሌም እጇን ሲይዝ የእጇ ለስላ ሳይሆን በርሶ ውስጥ ያለው የኔ ዓለም እንዴት ለስላሳ እንደሆነ ነው የማስቡ። ማለዳዬ እንዲህ ነች፣ ጣፋጭ የመኖር ጣዕሜ፣ ዓለም ላይ ያለች የምኞቴ ገብታ፣ የቀን ከቀን ምስጋናዬ። ለምን እንደሆነ ባላውቅም ፈጣሪን ማመስገን የጀመርኩት እርሷ የኔ መሆኗን ካወቅኩባት ቀን ጀምሮ ይመስለኛል። ከዚያ በፊት ፈጣሪን አመስግኘው ልወቅ አልወቅ እርግጠኛ አይደለሁም። የፍቅር ጉልበት ይህ ነው። ለሚያደርገው ነገር ሁሉ ቦታና ጊዜ ይሰጣል። የሚረሳ ነገር የለውም። የሰው ልጅ መቼ ምን እንደሆነ ጠንቅቆ የሚያውቅ ስሜት ፍቅር ብቻ ነው። ፍቅር የሞኝ መዝገብ ያደርጋል የሚባለውም ለዚህ ይመስለኛል። አስክሮ በስካር ውስጥ ያስደረገውን እያንዳንዱን ነገር አይረጻም። ከሁለት ዓመት በፊት ጠዋት በማለዳ በእለተ ሐሙስ ምን አድርግሃል ብባል የማረሰው ወይም በትክክል የማስታውሰው የማረሰው ወይም በትክክል የማስታውሰው ይህን ነው። ቤተልሔምን ከንፈሯን ለመጀመሪያ ጊዜ ስሚያታለው ያንን ቀን አድርሰውም። ከዛን ቀን ጀምሮ ነው በማለዳ ከንፈርሽን ስሜ በህይወት ውስጥ ማለዳ ስሜት ተሰማኝ። ስል ስሟን ማለዳ ያልኩት እንጂ ትክክለኛ ስሟ ቤተልሔም ነው። በእርግጥ ይሄ ትልቅ ትውስታ ነው፣ ሊረሳም አይችልም ቢረሳ የማይገርም ግን ደሞ ያልተረሳ ተራ ክስተት ሳይቀርልኝ፣ ፍቅር ያሰለጥናል። የራሱ የሆነ የስልጠና ማስታወሻ ደብተርም አለው ይለኔ፣ የስልጠና ማስታወሻ ደብተሩም ተሰጥቶኛል። የሆነ ነገር ሁሉ እንዲህ ነበር የጀመረው። ከማለዳዬ ጋር አንድ ሰፈር ነበር። በሰፈር ነባርነት እኔ በልጣታለሁ። አንድ ቀን ማለዳዬ የሰፈራችን ብቸኛ ከሆነው ሱቅ ቃለት ገዛ መጣች። አጭር ቁምጣ ለብሳለች። ከዳሊዋ ጋር በማር የተጣበቀ የሚመስል ረዥም ቲሸርት ለብሳለች። ነጠላ ጫማዋን እንደ ነገሩ አንሻፍ አረግጧለች። ቆንጆ ሴቶችን ሰፈር ውስጥ እንደማየት ድንቅ አጋጣሚ የለም። ውበት እንደወረደ ያለ ሰፈር ውስጥ ነው። ማስቲካዋን ቀጭ ቀጭ እያደረገች ያደረገች አጨዋታ ለምጣለች ነፃ ናት። ከራሷ ጋር ናት። ሰዋታይ አታይም። እኔንም አላየችኝም። እኔ የሱቅን መስኮት ተደግፌ ቁም ያለው አዲስ ስሜት በምጥ መልኩ ከውስጤ ሲወለድ ተሰማኝ። ጨነቀኝ። ከጎኗ መቆም አቃተኝ። ፈራኋት። የጓደኛዬን የሱቅ ዕቃ የምቆጥር ይመስል ዐይኖቼን አቅበዘብዝኳቸው። ማረፍ ያጡ ማለዳይ ልትገዛው የመጣችውን ነገር ተናገረች። ድምጿን ሰማሁት። ፍቅር የሚባል ነገር አፋውጥቶ ማውራት እንደሚችል ያን ያወቁ እንጀራ አለ አለች። ፍቅር እንጀራ ይበላል አልኩ። ፍቅር ኢትዮጵያዊ ነው ማለት ነው ብዬም ተገርሜ ጠየቅሁ። ሱክሻጩ ጓደኛዬ እንጀራ አልቋል አለና መለሰላት። ልክ እንደማንኛውም ሰው ቆጥሯት። ፍቅርን ግን እንዲህ ማውራት ይቻላል ነው። አልተገለጠችለትም። ፍቅርን ለማወቅ የተለየ ቅድስና ይጠይቅ ይሆን? ከሆነስ እኔ ቅዱስ ነኝ ማለት ነው። ይህን ለእኔ ያልተዋጠልኝን የድፍረትና የግዴለሽነት መልስ ተቀብላ ፊቷን አዞር አመራመድ ስትጀምር ከእኛ ቤት ላምጣለሽ አልኳት በሕይወቴ ከጠቀመኝ ቁጥር አንድ ድፍረት አድርጌ በምወስደው ድፍረት ውስጥ ሆኜ ይህኔ ማለዳዬ ዞር ብላ አየችኝ ከትኩስ ፈገግቷ ጋር። ፈገግቷ ድፍረት ይለበልበው ድፍረት መሸብሸብ ጀመረ። ቢሆንም ግን የእውነቴን ነው ላምጣለሽ ከቤታችን አልኳት በልፍስፍስ ድምፅ ማለዳዬ ሳቀች። ከት ብላ ሳቀች፣ በአግራሞት እያየችኝ። ከዚያ እሺ አለችኝ፣ ዜማ ባለው ድምጽ። ይሄን እኔ የሆነ የቆየቱ ውቅ ያለን ይመስል መጣው ጠበቀኝ። እሺ ያልኩና ከቤታችን እንጀራ ላመጣላት ተፈተለኩ። የኮንዶሚኒየም ደረጃውን ፉት አድርጌ ወጥቼ ቤታችን ገባሁ። ኪችን ውስጥ ማዘር ወጥ እየሰራች ነበር። አልፈራዋትም፣ አላስፈቀድኳትም። መሶቡን ከፍቼ ጠቅለል ጠቅለል አድርጌ አራት እንጀራ በፌስታል ይዤ ልወጣ ስል ማዘር ምንድን ነው? አለችኝ። አንድ ጀለሴ ከቤተሰቡ ተጣልቶ፣ ርቦኛል ምግብ አምጣልኝ ብሎኝ ነው አልኳት። ትከለክለኛለች ብዬ ባላስብም ግን ዋሸኋት። ታዲያ ይዘው መተህ አይበላም አይፈሪ ስለሆን አይምጣም? እሺ፣ ወጡ ባይበስልም ደረቁን ከሚበላ ይሻለዋል ወጥ አድርግለት እንካ አለችኝ። እንኳን ልትክልክልኝ፣ ያው የኔም እናት እንደ ሌሎች እናቶች ደግናት። ርኅሩህነት አያልቅባትም። ወጣለሁ ሌላ ጓደኛችን አምጥቶለታል አልጓትና የመጣልኝን ውሸት ቀበጣ ጥሬ ተፈትልኬ ወጣሁ። ማለዳ የቆማ እየጠበቀችኝ አገኘዋት። እንገረመችኝ። ለመጀመሪያ ጊዜ እንደርሷ ያለ ሰው አገኘሁ። ነጻነቱ አቅርብ ነው ያጋባችብኝ ይሄው አልኳት። ስምና ስልኳን ብጠይቃት በውስጥ እየተመኘሁ እሷ ግን ምኞቴን አጠፋችሁ። ለካ እንደ ምኞቴ ያለ ጉም የለም ሲደርሱበት ይበተናል። ስሟን ነገረችን። እምቤት እባላለሁ የእርሷም የኔም ነፃነት እንደ በረዶ መቅለጥ ጀመረ። ምሳን ብላ ታዲያ ቆንጆ ጥብስ ሰርቻለሁ አለችኝ። ድንቅጥ፣ ፍጥን ቅልል ግን ደግሞ ክብድ ያለ ነገር ተሰማኝ። የተሰማኝን ስሜት እስካሁን በውል አላውቀውም። ግን ደስ አለችኝ። ሴትነቷን ረስታ ሰው መሆኗን ያስቀድመች መሆኗን ተረዳሁ። ሰው ከጾታው ከዘሩና አለኝ ብሎ ከሚያስበው ነገር ሁሉ በፊት ሰው መሆኑን ሲያስቀድም ደስ ይለኛል። ሰዎች በትውውቅ ውስጥ የጾታ የበላይነት ሲፈጥሩ ሳይ አይመቸኝም። መግደርደርና ማፈር የሴት ልጅን ጨዋነት መለኪያ አድርገው ከሚቆጥሩ ወንዶች ውስጥ አይደለውም። መግደርደር የሚባል ተፈጥሮ አለ ብዬ አላስብም። እናም ማለዳ ተመቸችኝ። እኔም ተከተልኳት። ውብ ነጻነት አላት። ሱቅ ሻጩ ጓደኛዬ በእኔ የጠብሳ ፍጥነት ተገረመ። ምራቁን ዋጥ፣ ለሰፈር ጓደኞቼ ወሬው። እነዛ ማለዳይ ግን እንዳሰብኳት ችኩል አልነበረችም። ለመተዋውቃችን እንኳ በቂ ትርጉም አልሰጠችውም። ችኩልነት የሌለበት ነጻነት መኖሩን አሳውቀችኝ። ነገሮች የተጀመሩ ቢመስሉም እንዳልተጀመሩ ገባኝ። እንደ አዲስ ወደ ኋላ ወስዳ ጠለች። በፍቅሩ አስልክፋኝ ድፍና እንደምት ተንከራትተችኝ ያለ እርሷ የነገውን እኔም ማስብ እስኪያስጠላኝ አሳመመችኝ። ነጻ ሆና በነፃነቷ አሰረችኝ። ወሬ ለርሷ ወሬ ብቻ ሆነ። ማሰቤ ለእርሷ ማስብ ብቻ ሆነ። እኔ እርሷን ወደ እኔ ፍቅር ያመጣታል ብዬ የማደርገው ነገር ሁሉ እሷ ጋር ሲደርስ ራሱም ብቻ ሆነ ባንድ አመት ሙሉ። ሳቅ እንዴት ሳቅ ብቻ ይሆናል? ወደ ፍቅር አያድግም? መቃለድ እንዴት ቀልድ ብቻ ይሆናል? ወደ ፍቅር አይቀየርም? አብሮ መዋል የሚሉት እርሻ እንዴት ፍቅር አያበቅልም? ማለዳዬ ነፃ፣ ግን ደረቅ ሰው ሆና አመት ሙሉ ቆየችብኝ። በመጨረሻ ግን አገኘዋት በማለዳ ያችን ማለዳ፣ ርሳትም ፈጣሪ ድል ቢሰጠኝ ሰለዛነፍ ደግም ይፈጥራታለሁ። የትዝተ ሸረዬ ላይ ተስላለች። ማለዳዬን ጉንፋን አሟት ነበር እኔ ደግሞ ጉንፋኗን እንዳንዳች ከባድ በሽታ ቆጥሬ እንቅልፍ ሳይወስደኝ አደርኩ። ፍቅር ግንት ይወዳል። እስኪነጋ ጠብቄ በማለዳ ወደ ቤታቸው እጄ በር ላይ ቆሜ ስልክ ደወልኩላት። በር ላይ መቆሜን ስነግራት በሌሊት ልብሶ ወጣች። ትከሿ ላይ ጋቢ ነገር ጣል አድርጋለች። ከጋቢዋ ላይ ደግሞ የሆነች የብርድ ልብስ ሸቀጥ ነገር አርፋለች። ከጋቢዋ ላይ ደግሞ የሆነች የብርድ ልብስ ሸቀጥ ነገር አርፋለች። ምነው ነው በጠዋት? ለጠይቅሽ ብዬ ነው። ተሻለሽ አልኳት በዚህ ቅጽበት ከት ብላ መሳቅ ጀመረች በመሃል አይ አንተ ልጅ አለችና ትኩር ብላ አየችኝ ከዚያ እንደስ ትለኛለህ እኮ እንኳን ደስ ያለ አሸንፈኛል አለችኝ ደነገጥኩ እጅግ ሬር ረዘምብኝ አለምን የገዙሃት መሰለኝ እንዲሁ ጉዬ ውስጥ አስገብኋት ከፈለግኩ በኩርኩም ልላ ትችላለሁ በዚህ ቅጽበት ነበር ከንፈሬ ከከንፈሯ ላይ እየተገኘው ግን ማን እንዳስጀመረ ሁለታችንም አናውቅም ከንፈሮቻችን ራሳቸው የሆኑ ሁሌ የምጠይቀው ጥያቄ ነው። የማለዳ ስካር የፍቅር ዳዴው እንዲህ ባለ ቅጽበት አለቀ። ፍቅር በራሱ እግር ቆመ፣ ነፃነትንም አገኘ። ዛሬም ላይ ደረስ። ይህ ሁሉ ግን እስከዚህ ቀን ነበር። ምክንያቱም ማለዳዬ ወደ አውስትራሊያ ልትሄድ ነው። እናትና ወንድመዋዝ ያሉ እዚህ ብቻዋን ነበር ለዓመታት የምትኖረው። የጀመረችውን የዩኒቨርሲቲ ትምህርቷን እስክትጨርስ ነበር የምትጠብቀው። ከውራት በፊት በሜካኒካል ኢንጂነሪንግ ተመርቃለች። ለእኔም መፈራው የነበረው ቀን ደርሶብኝ፣ የህውበት ጭንቀት ልሞት ነው ለአንድ ቀን ልለያት አልፈልግም ነበር። ግን ደግሞ ማለዳዬ እንዲህ ነች፣ የፈልገችውን የምታደርገው ይህም ባሪዋን ፍቅር አልፋቀውም። ዛሬም እንዲህ ነው ካለችው ነገር ፈቀቅ አትልም። እኔ ደግሞ ይህን እንድታጣ አልፈልግም። እኔን ስትይዝ የእርሷን ነገር ጥላ እንዲሆን አልፈልግም። ከእኔ ጋር ስለሆነች ብቻ የነበራትን አንድም ነገር እንድታጣ አልፈልግም። እስከቻልኩት ሁሉ ከተላታለሁ፣ እርሷን ሆናለሁ። ቀን በቀን ነጋ ጠባ፣ በዚህ ነገር ውስጥ የማገኘው እንጂ የማጣው አይኖርም። እርሷ የመኖሬ መስመር ናት ስትቋረጥ የሚቀጠል ነገር የለኝም። በፈሰሰችበት እፈሳለሁ። ሰው ለሰው መሰጠት የሚችል ከሆነ እኔ ለእርሷ ተሰጥቻለሁ። ወስዳኛለች፣ አልተበደረችኝም። እንዲህ እያሰብኩ እንዲህ ጭንቀት እያመሰኳ ሆነው የሸኘኋት ያለሁት ደንዝዤ እንደ ሕፃን ቀን በነገሮች እየቆጠሩ መምጫን በልብስ ዝግጅቷ ብዛት እያሰላሁ። ቤቷ እንደደረስን በር ከፍታ ገባች። የያዝኩትን ሻንጣ በር ላይ አስቀምጬ ተከትያት ረሰውት ያለችው ሻንጣ ትልቅ ነው። ቢያንስ ቢያንስ አስራ አምስት ሱሪ አስር ቆምጣ፣ ሀያ ቲሸርትና ምናምን ቀሚስ በውስጡ ይዟል። የምትቆይበት ቀን እጥፍ ሆኖ ታየኝ። ናፍቆትን በጥፉ ታጥፉ ጋቢ አድርጌ ስለብሰው ታየኝ። የናፍቆት ሸማኔ ማን ይሆን ባውቀውና ባገኘው አንቂ ካልገደልኩ የምል ይመስለኛል። ለካ የማጣት ፍርሃት ተደባዳቢ ያደርጋል። ቦክሰኞች ከዚህ ፍርሃት ውስጥ የሚወለዱ ይመስለኛል ዝም ብሎ እጅህን ሰንዝር ሰንዝር የሚል ስሜት እያስተናገድኩ ነው ግን ማን ላይ ለሰንዝር ናፍቆት ላይ እዚህ ውስጥም ቢሆን ግን በሻንጧ ውስጥ ቀሚስ የለም ብዬ ማሰቤ ትንሽም ቢሆን እንደ ቅድሞ ደስ አሰኝ እንኳን ቀሚስ የጠላች በራስ ያሳብስቅህ ደስ በላይ ግን አልችልም ሳቄ ሊወሰድብኝ አፋፍ ላይ ደርሻለሁ በዚህ ሰዓት መሳቅ ማለት ለኔ ሳቄን መገፍጠር እንደማለት ነው እና አልስቅም ይዟሉ ገደል እንዳይገባ የወዴን አረጋ አስጨብጧል። ሁለቱን ሻንጧን አንጠልጥዬ እርሷ ከፊት ከፊት ቀድማ ተያይዘን ከቤት ወጣን። ተስፋ ወደ መቁረጡ አዘነበልኩ። በያዘችው ልብስ ቁጥር ልክ ከቆየች ብዙ የናፍቆትና የድብር ተሸከም እንደሚኖረኝ ማሰቡ ድግምኝ። ሁለቱንም ሻንጣ ወርውሬ ገደል ውስጥ በከታቸው ተመኘሁ። ግን ገደል አጣሁ። ናፍቆት ገደል የለውም፣ ራሱ ገደል ነው። ገደል ደግሞ ለራሱ ገደል ሊሆን አይችልም። ምናልባት ገደሉ ለገደሉ ሜዳው ሊሆን ይችላል። ገደሉን ለመውጣት የሚሞክር ገደል ስለሌለ፣ እናም ሻንጣዎቹም የኔ ናፍቆት መለኪያ መሳሪያ መሆናቸውን አያውቁ። በወረጉራቸውም ባልወረጉራቸውም ለውጥ አያመጡም። ደግሞ ይህን ባደርግ ማለዳይ ደስ አይላትን። ደስ የማይላትን ደሞ ማድረግ አልፈልግም። እንዲሁ ናፍቆት እየጸነስኩ አስቀያሚ ቀናትን ለመቀበል እየተዘጋጀሁ ማለዳይ ልሸኝ ወደ ጠራነው ታክሲ ውስጥ ገባን። ዝምታ ላፍታ ዋጥኝ። ጭንቀት እንደ ንፍሮ ቀቀለኝ። የሚቆጠቁጥ እንባ አይኖች ያመነጩ፣ አለቀስኩ። ይህን ሁሉ ሲሆን ማለድ አይታኛለች። እንደኔ አልተጨነቀችም፣ አልፈራችም፣ አብራኛ አታለቅስም። የናፍቆትን ጽንስ እንደኔ አልጸነሰችም። ግራ አጋባችኝ። ነው የናፍቆትን ጽንስ ፈጣሪ የሰጠው ለወንድ ነው? ናፍቆት ሲረገዝዝ ሆዴ ገፋ ይሆን? ግን ፈጣሪ ይህን እርግዝና ለወንድ ለመስጠት ለምን ፈለገ? ወንድ የናፍቆት እናት፣ ሴት ደግሞ የናፍቆት አባት ልትሆን። አሁንም በማስቡ ሐሳብ እምባይን ተሻግሮ ሳቂ መጣ ግን አልስቀም። ነፃነቷና ልበድ እንዳናነቷ ተምታታብኝ። አስብኳት፣ ምዘንኳት እንደኔ እየሆነች አይደለም። ሳልፈልግ በማልፈልገው ጥያቄ ተጠለፍኩ ወደኩ። ለምን እንደኔ ያልሆነችም አልኩ። ለምን ከጥያቄዎች ሁሉ መርዝ ጥያቄ ለምን የሚል ጥያቄ ነው። ራስ በራስ መልስ ያሰጣል። ክፉ ክፉን ያሳስባል። ይሄ መርዝ ደግሞ እጅግ አደገኛ መርዝ ነው፣ አያኗኑርም። በዚህ ሁሉ ጡዘስ ውስጥ እያለሁ የተሳፈርንበት ታክሲ እየሄደ ያለው በቅርቡ በማለዳ የመርጫ ጭምር ቤት ወደ ተከራየሁበት ስፍር መሆኑ ልብ አልኩ። ግራ ገባኝ። በትክክል ለማሰብ ተቸገርኩ። ለምን እያልኩ ያሰብኩት የሐሳብ መርዝ ጨርሶ ከሰውነት እስኪወጣ ጠበኩ። ታክሲዋ ግን ወደ አዲሱ ቤት ገሰገሰች። ምንድን ምንድነው አልኩ። ድንገት ምኑ ወዴት ነው እየሄድን ያለ? ነው አንተ ጋር የረሳሁት ቃል አለኝ፣ እርሱን አንስተን እንመለሳለን። ሌላ መርዝ ጨመረችልኝ። ሳልመርጥ በምበላው በፍቅሯ ማዕድ ውስጥ የክህደት መርዟን ልትሰጠኝ ነው። ግን ለምን እንዲህ ማሰብ ሲያቅተኝ፣ ላፍታ እንዲህ የመጣልኝን ሁሉ ጥያቄ አግበስ ብቼ ራሴ መጠየቅ አቁምኩ። የቆየሁበት ሐሳብ ደንዝዘኝ፣ ግን ደግሞ ከሀፍታ የሐሳብ ድንዛዜ በኋላ ለራሴ ጥያቄ ራሴ መልስ ሰጠው። ጥላኝ እስከ መጨረሻው ልትሄድ ነው፣ አትመለስም። በቃ፣ አለቀ። ሁሉም እስከዚህ ድረስ ነበር አልኩ። ጨለማ፣ በብርሃን ውስጥ ያለ ጨለማ በኔ ውስጥ ሆነ። ለካ ሰው በሚሰማው ስሜት ጨለማ መፍጠር ይችላል። ብርሃን ሳለ ጨልም አለብኝ ሲል ጨለማን ፈጠርኩ እያለ የታክሲዋን በር ከፍተው ውረዱ ረዳልኝ። ተቆነጠነትኩ፣ ዓይኖቼ እርሷን ለማየት ተቸገሩ። ላብ በሰውነት የተንቆረቆረ ፍርሃት፣ ክር ሆኖ ስሞት ሊገንዘኝ ቸኮለ። ይህን ሁሉ ስሜት ግን አፍንኩት፣ ሞትን እንደ ሽንት እዝኩት የተሰማኝን ሁሉ ራሴው ጋር ቀበርኩት። የሚዘገነን እውነት ቢሆንም ለካ ሰው የሬሳ ሳጥን ነው። ብዙ ነገር በርሱ ውስጥ ይቀበራል። ከስሜቱ ውስጥ ከሚስጥሩ ማለዴ እንዲህ ሲሆን ገብቷት እንዳልገባት ሆና ዝም አለችኝ። ምን ሆንክ እንኳን አላለችኝ። ፍራትና ጭንቀትም ብቻዬን አስበላችኝ። በግድ አስዋጠች። እኔም እንብላል አልኳት። ምን አስበሽ ነው እንኳን ብዬ አሪህቡ እንዳልላት አውቃ ጠመመችብኝ። ሰጋሁ። ዝምታዋ እርሷን ሌላ ሰው አድርጎ አሳየኝ። ፈሯት። በመጨረሻም ራሱን ስጋት ሆንኩ። ሰው ስጋት ይሆናል? በምን ዝግመት፣ በምንስ የለውጥ ሂደት? እንዲህስ የሚል የሃይማኖት ወይም የሳይንስ አስተምሮ አለ? ታክሲው አቆመች። ማለዳ ወረደች። ተከትያት በእርሷ በኩል ባለው በር ወረ አላመንኳትም። የምትበርና ጥላኝ የምትሄድን የመሰለኝ ብትሄድስ እያልኩ እያሰብኩ በራሴ ሐሳብ ላብድ ደርሻለሁ። ለካ እብደትም እግረ መንገድ ነው፣ እንዲሁ ጎራ የሚሉበት የመንገድ ዳር ስሜት ከራስ ሐሳብ በላይ ሰፊ የእብደት ጎዳና የለም። ሰዎች ለምን ያብዳሉ እያልኩ በደህናው ጊዜ ያስብ ነበር። እብደት ለሆኑ ሰዎች ብቻ የተሰጠ ይመስለኝ ነበር። ማበድ ለሚችሉ ሰዎች ብቻ። ለካ እኔም ጋር ያችሉት አለ። አይኖቼ እኔው ፈጣሪ ሆኜ በፈጠርኩት ጨለማ ውስጥ ሆኖ ሳለ ጨለማው ሲነጋዩት በፍቅር መያዝ ብዙ ታምራትን ያሳያል። ማለደ እየሳቀች እነዚያም ሁለት የናፍቆት ሚዛን ሻንጣዎች ከመኪና ማውረድ ጀመረች። አሁንም እየሳቀች ነው። አልገባችኝም ግን ጨለማው እየለቀቀ ብርሃን ማየት ጀምር ያለው እየሆነ ያለውን ለመረዳት እየጣርኩ ሳለ እናመሰግናለን። ብላ የታክሲውን ሂሳብ ስትከፍል አይኖች ያዩ በደንብ ነጋላቸው። ለካ ሰው እንጂ ፈጣሪ ያለብርኩም የፈጠርኩት ጨለማም የለም። ምናልባት በውስጡ ያለው ፍቅር ግን እንጃ ማፍቀር የፈጣሪን ኃይል በትንሹ መጋራት ነው። በውስጡ ፈጣሪ ሆኖ ብልጭ ማለትና ተመልሶ ደግሞ ሰው የመሆን ጉዞ አለው። የታክሲው ሾፌር ወደ መኪናው ገብቶ መኪናውን አስነስቶ ፊቱን አዙሮ ሸመጠጠ። እና ማለዳዬ ተያየን፣ ስጋትና ሰርፕራይዝ ተጋጩ። በዚህ መሃል የማለዳዬ ሳቅ አሰራቂ ሆኖ ገባ። የኔ ልዩ ዓለም ፈጣሪ በተለየ መንገድ የዘወትር ጥያቄ መለሰችልኝ። ልኳን አሳይታ ልኬን አሳየችኝ። ተሸንፍ ያለሁ የእውነት እንደኔም በፍቅር የተሸነፈ ያለ አይመስለኝም። አብረን እንኑር ስላት ነበር ተለያይተን ሰኮንዶች አይለፉን ስላት ነበር። የሚጠብቀን ቀን ሳይኖር የምንጠብቀው ቀን አይኖረን ስላት ነበር። ያለን እንጂ የሚቀረን አይበልጥም እያልኳት ነበር። በነጋ በጠባ ፍቅሯ ከጊዜ ጋር እየታገለኝ፣ ከነገሮች መቅረትና መሟላት ጋር እያላተመኝ፣ ሽንፈትም ክብርም እያሳጣኝ። እንዲህ ነው ፍቅር በሰው ውስጥ ያለ ውብና ውድ የደስታ ምድር ነው። ፍቅር የያዘው ሰው ሌላ ዓለም ይሰጠዋል። ያለም በቂ ያለም ነው ኑሮ ከዚህ ዓለም አይበልጥም። ይቀራል የምንለው ነገር እናለ አሁን ካለን ፍቅር አይበልጥም። ማለዴ ዛሬም ሌላ ማለዳ ሰጠችኝ። ንጋት አያልቅባትም፣ ነጻነቷ ውብ ዓለሟን ፈጥሮላታል። እኔም ይህን የነጻነት መስመሯን እከተለዋለሁ። ከፍቅር የበለጠ ሥርዓት የለም፤ ከብሮ ለመኖርም እንዲሁ ከፍቅር የገዘፈ ምክንያት የለም። ከንፈሬ ከከንፈሯ ጋር ምን ሊሠራ ተገኘ? በህይወት ውስጥ ትንቢት የለም፣ ፍቅር ግን አለ። ያ የሚሆነውን ሁሉ ያደርጋል። የተናገረውም ይፈጸማል። ወደ ተሻለውም ያደርሳል። የተሻለውንም ደርሰንበታል። እንዲህ እንደዛሬው በብዙ ማሰብ ውስጥ አሳልፎ የተሻለውን ብርሃን ያሳያል። የሰው ምቹ ዓለም ፍቅርና ፍቅር ብቻ ነው። የተሸኘ ናፍቆት ተፈጸመ። ውዴ ሰገነት ሚዲያ ቤተሰቦች። እያዩ ደባስ የጻፈው የተሸኘ ናፍቆት የተሰኘው ያጭር ልብ ወለድ ትረካ ባደመጣችሁት በተከታተላችሁት መልኩ ተፈጸመ። እንደወደዳችሁት መጨረሻው ላይም ምን እንደተደሰታችሁበት ባለሙሉ ተስፋ ነኝ። እያዩ ደባስ ኩርፊያና ምኝታ ከተሰኘው መጽሐፍ ውስጥ ጽፎት ካገኘ ነው ይህንን የተሸኘ ናፍቆትን ያቀረብንላችሁ። እንደራሲውን ክብረት ይስጥልን፣ እጃይን ጥፍ እንላለን። የሰገነት ሚዲያ ወዳጆች፣ ከመጀመሪያ እስከ መጨረሻ ከኛ ጋር ስለሆናችሁ ለእናንተም አክብሮታችን ላቅ ያለ ነው። ሁሌም እንደምታደርጉት ማየታችሁ መመልከታችሁ ካልቀረ እያንዳንዱን ቪዲዮ ላይክ ማድረጉን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉላቸውና ቤተሰብ እንዲሆኑ ጋብዙልን። የእሰይነሽ ልጅ ከመጀመሪያ እስከ መጨረሻ ብሬያችሁ ቆይታ አደረግኩ። በቀጣይ በሌሎች ስራዎች እንገናኛለን። ኑ ሰገነቱ ላይ ወጡ። ዘራፈታ ትላላችሁ። ሰላም